ትናንትና በተሰራው ቪዲዮ እንግዲህ ያው ብሩኬ በጣም አዝኖ፣ እኔ ይህን በፍጹም አልጠበኩም አልጠብቅም ነበረ በጣም አመሰግናለሁ በማለት ሸርቶታል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እውነት ለመናገር በጣም አዝኗል። ያልጠበቀውን ነገር ነው ያየው ማለት ነው። ያው ብዙ ሰውም ተቆጥቷል በጣም ሀይሚ ላይ። አሁን በጣም እየተወረደባት ይገኛል። እንዴት ከዛ ቤት ትገኛለች? እንዴት ጓደኛዋ ከፍቅረኛዋ ጠላት ከሆነ ሰው ቤት ትገኛለች በማለት በጣም ብዙ ሰው አዝኗል። እውነቱን ለመናገር እንደገናም ደግሞ የዳኒ ጓደኛም ራሱ እኔ ጓደኛዬ ነው ዳኒ፣ እረፍ ልለው አልችልም በጣም ብዙ ነገሮችን ያደረገልኝ ነው ሲል እውነትን እየካደ ነው። ጓደኛ ምናምን ብሎ ነገር የለም። ቤተሰብም ራሱ እውነትን ደብቆ ካሏችሁ ግዴታ ነው ከእውነት ጋር መቆም። እና ምንም ስላደረገለት ብቻ ብሩኬን እውነት እያለው የብሩኬን እውነት ሸፍነው የራሳቸውን እውነት ብቻ ነበር ሲናገሩ የነበሩት። ነገር ግን እውነት አይደለም እኮ ከዛ ጋር ሲናገር የነበረው ዳኒ ተብዬው ማለት ነው። ምክንያቱም ብሩኬ ሆን ብሎ እንዳልመታው ሆን ብሎ እንዳላደረገው ቪዲዮም አለና፣ ይሄ የጭንቅላት መታወር ነው እንጂ እና እናንተ ለጣጥፋችሁ መስራት ፈልጋችሁ እንጂ ያደረጋችሁት ነገር እውነት እንዳልሆነ ግልጽ ነው ባለፈው ብሩኬ ከቤት መጥቶ አሳየኝ ቪዲዮ እያለ ስንቴ ነው የጨቀጨቀው ስንቴ ነው የተናገረው እናንተ አፋችሁ ተከፍቱ አሳየው ቪዲዮውን ብላችሁ ተናግራችኋል ሁላችሁም ብሩኬ ላይ ነበር ስጮሁ የነበሩት ተዋንተ ታሟል ታሟል እያላችሁ ማለት ነው ያን ማስረጃ እንኳን አውጥታ አሳየው ልትሉት አልቻላችሁም ለምን ውሸት ይዋሻችሁ ስለሆነ እና በትናንትናው ቪዲዮ እንግዲህ እንኳን ለብሩኬ ለእኛም ከብዶናል ግን ጥሩ ነው። በቃ አንድ እኩል ሆኑ እኮ፣ እኩል ሆኑ። ሀይሚና ብሩኬ እኩል ሆነዋል። ለምሳሌ ከካሜራ ጀርባ ምን እንዳደረጋችሁን ያላቅም ብላ ተናገር አይደል ሀይሚ? ስለዚህ ብሩኬም እንግዲህ ያው ከካሜራ ጀርባ አይቷቸዋል። ከካሜራ ጀርባ እያቸው ማለት ሀይሚ ምንም አደረገች ማለት አይደለም። የሄደችበት የራሷ ምክንያት ይኖራታል። ምክንያቷ ምንም ምንም ይሁን አላቅም፣ ነገር ግን ምንም እንደማታደርግ ነው ያውቃለሁ። ከዚህ ልጅ ጋር ግን ብሩኬ የተሰደበበት ፕራንክ ብሎ ሰርቶ ነገሩ እንደዚህ ጥምዝዝዝ ያለበት ነገር በቃ እኩል ሆነዋል። አሁን ሀይሚና ብሩኬ እኩል ሆነዋል። ሀይሚን ብሩኬን የምትወቅሽበት ምንም ምክንያት የለም ማለት ነው አንቻውን ከዛ ጋር ስትገኝ ምንም ነገር አላደረግሽም ማለል ብሩኬን እንደዛው ነው። በቃ ብሩኬን ባንቹ ቦታ ድረሽ አስቢው እና ግን ማለት ሃይሚን አትስደቧት የመሬን ነው ማለት ሰው ያለ ምክንያት ምንም ነገር አያደር እንዴ? እንዴት ብታስቡት ነው እንዴ? ማለት አንዳንዴ እንዴት ነው የምናስበው? ኒግራን የሚገባኝ ና ግዴተ የሆነ ሰው ከሆነ ሰው ጋር ማለት እኮ ሌላ ነገር ፈጸመ ማለት አደለም እና ከዛ ቤት መሄዶ በጣም በቃ ባለጌ፣ ወራዳ የሌለ ኮሜንት የለም። ተው፣ ሰው ያለ ምንም ነገር አያደርግም። መሄዷን እየደገፉት አይደለም አይደለም፣ በመሄዷ እጅግ በጣም ነው የተናደርኩት። ማለት እኔ እንጃ መገኘት ከሌለባት ቦታ ላይ ነው የተገኘችው። ግን ደግሞ ምክንያት አለን፣ ምክንያት ሊኖራት ይችላል ብለን እንወሰደው እንጂ ስድብ ተገቢ አይደለም።